ታዋቂው አሜሪካዊ ቢሊዮነር ስቲቭ ጆብስ በህይወቱ መጨረሻ ሰዓት ላይ ያስተላለፈው አስደናቂ መልእክት። ስቲቭ ጆብስ በ56 ዓመቱ ያረፈ አሜሪካዊ ቢሊዮነር ሲሆን ሕይወቱ ያለፈው በካንሰር በሽታ ነው። ታሞ አልጋ ላይ ሆኖ በተደረገለት ቃለ መጠይቅ እንዲህ አለ። በንግዱ ዓለም ውስጥ የመጨረሻ ከፍታ ጫፍ የሚባለው ቦታ ደርሻለሁ። ይሁን እንጂ ከዚህ ሁሉ ሀብት ደስታን፣ እርካታን፣ በመጨረሻም ጤናዬን ማግኘት አልቻልኩም። በልፋቴ ካከማቸውት ሀብት ያገኘሁት ደስታ እዚህ ግባ የማይባል ነው። አሁን በሕይወቴ የመጨረሻውን ሰዓት አካባቢ አልጋ ላይ ሆኜ ያሳለፍኩትን ነገር ሁሉ ወደ ኋላ አሳስበው፣ እኮራበት የነበረው ሀብቴና ዝናዬ ከንቱና ትርጉም አልባ እንደሆነ ተረድቻለሁ። አንድ ሰው መኪና እንዲነዳልህ ወይም ሰርቶ ገንዘብ እንዲያስገባልህ ልትቀጥረው ትችላለህ። እየተሰቃየህበት ያለውን ህመም እንዲሸከምልህ ግን ልትቀጥረው አትችልም። ምድራዊ የሆኑ ቁሳቁሶች ሁሉ ሊጠፉ ዳግም ሊገኙም ይችላሉ። አንድ ጊዜ ካመለጠ ደግመህ ልታገኘ የማትችለው አንድ ነገር ግን አለ። እርሱም ሕይወትህ ነው። አንድ ሰው የቀዶ ጥገና ወደሚደረግለት ክፍል ሲገባ አንብቦ ያልጨረሰው አንድ መጽሐፍ ትዝ ቢለው የመጽሐፉ ርዕስ ጤናማ ሕይወት የመኖር ምስጢር የሚል ሊሆን እንደሚችል ጥርጥር የለውም። በየትኛውም የሕይወት ከፍታ ላይ ብንሆን የሕይወታችን መጋረጃ የሚዘጋበትን ቅጽበት ፊት ለፊት የምንጋፈጥበት አንድ ቀን መምጣቱ አይቀርም። ለቤተሰብህ፣ ለትዳር አጋርህና ለጓደኞችህ የፍቅርን ውርስ አስቀምጥላቸው። ራስን ተንከባከብ። ከሌሎች ጋር መልካም ግንኙነት ይኖረን። እያደግ ስንሄድና የሕይወት ትርጉሙ ሲገባን ውድ ሰዓትም ማሰር፣ ርካሽ ሰዓት ሁለቱም የሚነግሩን ጊዜ እኩል መሆኑ ይገባናል። በኪሳችን ውድ ቦርሳም ያዝን፣ ርካሽ ቦርሳ በውስጡ የሚኖረውን የገንዘብ መጠን አይቀይረውም። የአንድ ሚሊዮን ብር መኪና ነዳን፣ የ300 ሺ ብር መኪና የመንገድ ርዝመት አይቀየርም፣ አቅጣጫውም ያው አንድ ነው። የምንደርሰው ያው እዚያው ቦታ ነው። ውድ መጠጥም ጠጣን፣ ርካሽ መጠጥ ስካሩና አድሮ የሚያመጣው ራስ ምታት ለውጥ የለውም። ሰፊ ግቢ ውስጥ ኖርንም ጠባብ ቤት ብቸኝነቱ ያው እኩል ነው። የውስጥ ደስታ በቁሳቁስ እንደማይገኝ ያን ጊዜ ይገባሃል። አውሮፕላን ላይ የክብር ቦታ ተቀመጥክ ወይም ተራ ቦታ፣ አውሮፕላኑ በተከሰከሰ እኩል ቁልቁል ትወርዳለ። እውነተኛው ደስታ የሚገኘው ከቤተሰብህ፣ ከጓደኞችህ፣ ከዘመዶችህ ጋር በሚኖርህ ውብ ጊዜያት ብቻ ነው። ከእነርሱ ጋር በምታሳልፈው ጊዜ፣ በምትጫወተው ጨዋታ፣ በምትዘምረው መዝሙር፣ በምትሰውቀው ሳቅ እውነተኛ ደስታን ታገኛለህ። አምስት ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆችህ ሀብታም እንዲሆኑ አታስተምራቸው፣ ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምራቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግብህን እንደ መድኃኒት ውሰድ፣ ካልሆነ መድኃኒት እንደ ምግብ ትወስዳለህ። የሚወድህ ሰው በቀላሉ አይለይህም። ካንተ ለመለየት 99 ምክንያት ቢኖረው እንኳ መለየት በማይችልበት አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠርና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ናቸው። ስትወለድ ውድ ነበርክ፣ ስትሞትም ውድ ትሆናለህ። በመካከል ያለውን ማስተካከል ያንተ ፋንታ ነው። በፍጥነት ለመሄድ ከፈለክ ብቻህን ሂድ፣ ሩቅ ለመድረስ ከፈለክ ግን ከሌሎች ጋር አብረህ ተጓዝ በማለት ነፍስ ይማርና የሚጠቅም መልእክት ነገሩን ሕይወቱ አለፈች። ሰው መሆን ይቀድማል። ሰብአዊነታችን ድንቅ ነው። በዚህ ዓለም ስንኖር ስናልፍ ለሚያልፍ ስንሄድ ለሚቀር ሀብትና ንብረት ለመሰብሰብ ብለን የሚበልጠውን ሰብአዊነታችንን እንዳናጣ እንጠንቀቅ። ሰውን በሰውነቱ ብቻ እንውደድ፣ እናክብር። ሰውን እናስቀድም። ማንንም አንጉዳ፣ ማንንም አይዘንብን፣ የማንም እንባ ደምና ላብ አይኖርብን። የአእምሮ ምግብ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው